ወይ ጉድ! ምንድን ነው ቀልድና ምንድን ሀገር ይጠፋል ይባላል አይደለ? አንዳንዴ ሳይመስለን የቀለድናቸው ነገሮች ራሳችንን ይጎዱናል ማለት ነው። ሀዋ በጣም ትሰስተሻል፣ በጣም ስተተኛ ነሽ። ስለዚህ በኋላ ላይ ማለት ነው መተሽ ወይ ወይ ወይ ወይ እንዳት እኛ ሚዲያ ላይ ወይ ወይ ወይ የሚል ሰው በጣም በስቷል። በጣም ተቸግረናል። ስለዚህ ነገ መተች ደግሞ ወይኔ ወይኔ እየቀለድኩ ነው ምናምን እንዳት እን አንቺን ለ በነገራችን ላይ ሚስታርለሽ እንደ ዝም ብለሽ በስጦታ ተሸወጃለሽ። ወይ ጉዴ እናንተ እንደው ይገርማል ኮ አሰላሙ አሌይኩም፣ ወራህመቱላ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ እንደምናላችሁ በያላችሁበት ያለ ሰላምታ እናዝነት አይላችሁ ለማለት ትወዳለሁ። ውዴ ነኝ። ቤተሰቦች ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቻናሉ ቤተሰብ ተሆኑ ዘንድ በአክብሮት እጠይቃለሁ ማለት ነው። ነባር ቤተሰቦች የቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ እየላችሁ የመጣሁት በሀዋና በጀማል ዙሪያ ነው። እኔ ቁጭ ብዬ ቪዲዮን በደንብ ነው ያዳመጥኩት፣ እና የራሴን አስተያየት ልሰጥ መጥቻለሁ ማለት ነው። በነገራችን ላይ አንዳንዴ ቀልዶች ሲበዙ ጥሩ አይደለም። ቀልድና ጨዋታን እየጣፈጠ ነው መተው ይላል የኛ አገር ሰው ማለት ነው እና እውነታቸውን ነው የድሮ ሰው የሚለው፣ ሁሉ ጠባይልም የሚሉት ሁሉ ወላ እውነት ነው እና አሁን ሀዋ ተሳስተሻል ማለት ነው። በስጦታ አንበሸበሽ እኳት አለ ሃይፎን ጀዋል ገዛውላት ብሏል። እንግዲህ ሀይፎኑ የማነው ነው ወደፊት ምናየ ይሆናል ማለት ነው። እዚሁ ቪዲዮ ላይ ነግራችኋል ማለት ነው። ሃይፎን ገዛውላታል። አምበሸበሻት አንበሸበሻት፣ ሰዓት ገዛውልሻለ፣ ሁሉን ነገር ገዛውልሽ ብሎ ካስደሰታት በኋላ ምን ቢያደርግ ጥሩ ነው? ቃል ምንድን ነው የሚያስገባት ቃል፣ ሁለተኛ ሚስት ትፈቅጅልኛለሽ ወይ እንዴ? እውነቴን ነው። ግን አንዳንዴ ሀዋ ጉድሽ ነው። እውነቴን ነው። በእርግጥ በሙስሊም ይፈቅዳል ይፈቅድልሽ፣ ግን የሁለተኛይቱ ሚስት ግን ለአንቺ ጤነኛ ጤና ትሆንሻለች ወይ ለአንቺ ጤና ትሰጠሻለች ወይ ነው ጥያቄው። ስለዚህ ዛሬ እየቀለደ ያለሽ ነገ ምር ይሆንና ነገ በሚዲያ መተሽ ወይ ወይ ወይ ወይ ወይ እንዳት ይህን ብቻ ነው። እኛ በሚዳው እሮሮት በጣም ጠልተናል፣ በጣም ጠልተናል። ለተቸገረው የት ያልተቸገረውም በሚዳ መጥቶ ዋይ ዋይ ዋይ ዋይ ዋይ። እንዴት የተቸገረ ማ መቼም ተቸግሮ ነው። የአንቺ ደግሞ ጥጋብ ነው። ሀ ኧረ ተይ ተይ። እንደናንተ ልጅ ወይ አንቺ በቀደም ሰው የሚበለው ወጥቷል። ለአንቺ ዱቄት ባናቱ የነሰነሽ ነበረ። ዛሬ ደግሞ ምን ብታደርግ ጥሩ ነው? ሁለተኛ ሚስት ፈቅድላለሁ፣ እነግርሻለሁ። ይህ ነገር የማይተገበር የማይሰራ መስሎሽ? ምንድን ነው ነገ መተሽ እሳሩኝ ፍቱን ብትይ እኛ ተጠያቂ አይደለንም። ከኛ ፊት እንዳት መጪ፣ ማስጠንቀቂያ ሰጠንሽ። ለመጀመሪያ ለመጨረሻ እነግርሻለሁ። ወንድ ልጅ ዳርዳር ይላል። ከዛ በኋላ ፌስ ሽንል ማለት ፊት ሽን እና ከዛም በኋላ አቅጣጫሽን ይመለከታል። ከዚህ ጀምሮ ነው የሚያይሽ ማለት ነው። በቃ ሁኔታሽን ይመለከታል። በቀልድ እያስመሰለ ሁኔታሽን ይመለከታል። ከዛ በኋላ ሳ ወደ ተግባር ነገሮች ይሄዳሉ፣ ይቀየራሉ ማለት ነው። እኔ አንቺን አያርገኝ፣ እኔ አንቺን አያርገኝ። ፈራሁልሽ፣ ፈራሁልሽ። ከዛስ ምን ቢላት ጥሩ ነው? ይህን ገዛውልሽ፣ ይህን ገዛውልሽ። ወይኔ ጀማል ግን እኮ ቀልደኛ። ገዛውልሽ። በቃ ደስ አለኝ። ይህ በቃ ከዛ በኋላ እሷ ጉንጩ መሳ፣ ከዛ በኋላ ምናምን እንዲ ካደረገ በኋላ ምን ብላ ጥሩ ነው? ለሰው ነው የተገዛ። ቪዲዮ ቀርፅልን ስላሉኝ ነው እሱ አለ ራሱ። ሃይፎን ሞባይሉን እንዴት አርጋ እንደምትይዘው ሰውን እንዴት አርጋ እንደምታናግር ራሱ ሪያክሽን እያሳየች ነበር ማለት ነው። እና ስለዚህ ከዛ በኋላ እሷ እንደዚህ ይላታል ወይ ነው ወይኔ ሀዋ ረድታያት ግን፣ በነገራችን ላይ ጀማል ተሳስተሃል ባካ አትሸውዳት፣ አትሸውድ ለሚስትህ ብታደርግ። ግን በነገራችን ላይ ጎበዝ ነው ይመስለኛል፣ ለቤቱ ጎበዝ ነው እና በጣም ደስ የሚሉ ጥንዶች ናቸው። አንዳንዴ ግን ስህተት እያየን እናይባቸውም። አንዳንዴ ደግሞ ያው ኪዳው ኪዳ እና ስላችሁ እናመሰላል። አዋ አንዳንዴ ወደቴ ነው እኔ በሙስሊም አራት ሚስት ይፈቅዳል። እንግዲህ ሸሪአችን ነው። ግን ቢሆንም አራት ሚስት የሚፈቀደው እንግዲህ ታውቃላችሁ ሙስሊሞች አይደል? ያንን አሁን የእኛ ወንዶች ያሟላሉ ያሟላሉ ወይ? ሲሰውንም አያደርጉ። ስለዚህ ጀማል ዳርዳር አትበል። የልጆች እናት አጥብቀህ ያዝ። አንቺን ፊት አትስጭው። አንቺ ራሱ ውግ ቀጠልሽ። እኔ ውግ ምናምን የቀጠልሽው ቪዲዮ በነገራችን ላይ ማየትም አልፈለኩኝም። ቪዲዮ መስራትም አልፈለኩኝም በቃ ባለፈው ገና ሚኒስከርት አደርጋለሁ ሚኒስከርት ልለብሽ እየተመኘሽ ነው ዊክ ቀጠልሽ ይመጣሽ ወይ ሀዋ ታይ ታይ ታይ ታይ በቃ ቡናሽን እያፈላሽ ብመጭል ምን ችግር አለው ግን ረቴ ያውዬ ቡናሽን እያፈላሽ ከምትጋነኝ በቃ አንቺ የሚያምርብሽ እሱና እሱ ብቻና ብቻ ነው ይሄ ሌላው ሌላው ቪዲ አያምርብሽ ማለት ነው እና ምን ለማለት ፈልጌ ነው

ዳር ዳር እና ዳር ልና ሁኔታሽን ካየ በኋላ ነገ ተግባራዊ ስለሚሆን ደጋግሜ የምነግርሽ ደግሜ ደጋግሜ የምነግርሽ ነገ በሚዲያ ሰሮ ፎቶ እንዳይመጣ እህታዊ ምክሬን እየሰጠሁሽ ነው ማለት ነው። ሀዋዬ ሰምተሻል። ጀማን እራፍ ተጠንቀቅ። ሚስትን የልጆችንና ተንከባክበህ ያስ በቃ ሌላ አይንህ አይ ወደ ሌላ አይንህ አይ ወርወር። ወንዶች ሁላችሁ ለወንዶች ለሁላችሁም ነው ለጀማል ብቻ ያው ጀማል በይፋ ስለመጣ ያው በጀማል ነው እንጂ እንትን ያልኩት ሁሉንም ወንዶች እንደዚሁ በቃ ስለዚህ ዳር ዳር አትበል ጀማል አውዬ ፊት አትስጭው የኔማ በቃ የልልሽ ነው የመጣሁት አንተም ተሳስተሃል ስጦታ ሰጣዎች ብለህ የሰው ነው ማለትህ፣ በጣም ተሳስተሃል። በነገራችን ላይ ለሚስትህ ብታደርግላትስ ምን ችግር አለው እንዴ? ሚስት ለባሏ ዘውድናት ይባላል። ስለዚህ ሚስትህ ወርቅህ ናት። ለአንተ እንኳን ይህንን ብዙ ነገር ብታደርግላት ግደታ ነው ማለት ነው እና ስላም ስለ ሸወድካት ደግሞ እኛ ተመልካቾችን አስቀይመናል። ኮሜንት በነገራችን ላይ አላነበብኩም፣ ቆይ አነባለሁ ዛሬ ብቻ። ኮሜንት ወቅት አላገኘሁም እንጂ አላነበብኩም። እኔ ኮሜንት ማንበብ እወዳለሁ። ስለዚህ አዊ ተጠንቀቂ፣ ነግሬሻለሁ። ዋይ ዋይ እያልሽ እንዳትመጭ ለማለት ነው እና ውድ ቤተሰቦች አበዛውባችሁ ማለት ነው። ቻናሉን እንግዲህ ላይክ ሼር ሰብስክራይብ አድርጉት ማለት ነው። ውዴኔ ቤተሰቦች ሰላሙ ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረ